አስራ ዘጠነኛውን ክፍል እነሆ እንዲህ። ምንድን ነው ይሄ ሁሉ መዋከብ? ምን መዓት መጣ? መዓትማ መምጣቱ ነው። አረ በስማ አበይ፣ ምን ተፈጥሮ ነው? ኃይሉን ይመጣ ነው። ውሸታም። እንዴት ውሸታም? እኔ የጥፎር ግን ውሸታም አንተ? እንዴ እኔ እኮ እውነት አትሉኝም። አይደረግም ለማለት ብኝ ነው አባባል ነው ከጥንት የነበረ። ስደበኝ እንጂ አንተ ምን ታደርግ፣ ያዋረደችኝ የእኔ ልጅ ናት። አገባሁ ብላ ሰዳቤን ቤት ያስገባችን እዴ እጥፌ ደግሞ እንዴ ምን አለበት? አንተ ዝም ብትይ፣ ምን አጠፋው? እኔ እሳቸውን ለምን እሳድባችሁ? ሰደብከኝ እንጂ እንዴ። ከዚህ በላይ አትመታኝ። በቃ በቃ፣ ይበቃችኋል። ሁይ ወደ ተሰበሰብንበት ጉዳይ እንመለስ። ኃይሉ ሊመጣ ነው። እሰየው። እና ስብሰባው ለምንድን ነው? ኃይሉ እንደሚመጣ ማን ነገራችሁ? ደግሞስ ቢመጣ ምንድነው? ቅድም ደውሎ ነበር። ነገ ስምንት ሰዓት ላይ አዲስ አበባ ገባለሁ ብሏል። ጎሽ፣ በእውነት ይሄ ጥሩ ዜና ነው። ምን ጥሩ ዜና ነው፣ መርዶ ነው እንጂ። እንዴት? ይምጣ ይምጣ ስትሉ የነበራችሁት እናንተ አልነበራችሁም እንዴ? ቆይ ሽርሽሩ በዛ እያላችሁ ስታማረሩና ስትራገሙ አልነበራችሁም? አንተ እኮ ምንም ሳይገባህ ነው የምታወራው። ገብሬ ቤቴን አዘጋጁልኝ ስመጣ ገባበታለሁ እኮ ነው ያለው። የቱን ቤቱን አንቺ ያለሽበትና ምን ትላላችሁ? ወይ ጉድ! ምን ዝም ትላላችሁ? ዝም እንድትሉ እኮ አይደለም የሰበሰብኳችሁ? ምን ግራ የገባ ነገር ነው። ጠቢቡ፣ ምን ትለጎማለህ? ጉዳዩ እኮ ያንተ ነው። በቃ እኛ እንለቅለታለን። በፊትም ቢሆን እኔ እዚህ ቤት አንግባ ስላችሁ አይሆንም ብላችሁ ነው። ያለፈው አልፏል። አሁን ስለ ወደፊቱ እናውራ። ምን ተነጋግራችሁ ነበር ሀሳቡን ስትጠነስሱት ሰው አታማክሩ፣ ለራሳችሁ አፍናችሁ ትይዙትና ችግር ሲመጣ መላ አምጡ እያላችሁ እኛ ጉሮሮ ላይ ትቆማላችሁ። እኔማ ሀይሉ እስኪመጣና የራሱን ቦታ ፈልጎ እስኪወጣ ብዬ ነበር ቆዩበት ብዬ ቤቱን ለነብሌን የሰጥኋቸው። እኔ መቼ እንዲህ በፍጥነት የሚመጣ መሰለኝ? እሱ እስኪመጣ ግቢው ውስጥ ባለው ክፍት ቦታ ላይ ለነብሌን ቤት ሰራለሁ ብዬ ነበር። አሳቢ በቃኛ፣ እንለቅለታለና ለቀሽ የት ትሄጃለሽ? ዛሬ የሚከራይ ቤት የማይመስል ነገር። በዛ ላይ ገና ቤት ተፈልጎ የእናንተ እቃ ወጥቶ የኃይሉ እስኪገባ ጊዜውም አይበቃም። የሚመጣው ነገ ነው። እንዴት ያለ ፍርደ ገምደልነት ነው ባካችሁ! የወለድኩት እኮ እሷን ነው። ለአንድ ላከራየሁት ባዳ ስር እንዴት የገዛ የወለድኳትን ልጅ ሜዳ ውጥቼ በትናለሁ? እኔም እነ ብሌን ቤቱን ለቀው ይውጡ በሚለው ሀሳብ አልስመማም። አንዴ ገብተዋል። አሁን እነሱን ማጓጓዙም ይከብዳል። እንደምታውት ብሌን እንክብካቤ የምትፈልግ ነፍሰ ጡር ነች። ለጊዜው እኛ ቤት ለምን አንሄድም? የት? እናንተ ቤት እናትና አባቴ ቤት ነው። አንተ እናትና አባት ቤትማ አይገባም። ለምን? አትገቢም። እኔ እናትና አባቶች ቤት ገብቼ የለም። እናትና አባቷ ቤት ብትገባ ታዲያ ምን ጎደለበት? ኧረ ቆይ እስኪ ቆይ፣ ኧረ ተይ ጥፌ። አሁን እኮ ለኃይሉ በስርዓቱ ቤት ፈልግ ተብሎ አለመነገሩ ነው እንጂ የከፋው ቤቱማ እኮ ምንም ጥያቄ የለው የብሌን እኔ ምለው ለጥቂት ጊዜና ኃይሉ ለምን እኔ ቤት አይቆዩም? ምነው ባህሩ አልኩ ለማለት ካልሆነ በስተቀር የአንተ ቤት እንኳን ለባለ ትዳሮች ለውሻ ቤትስ ይበቃል። አይ ይሄ የተቸገራችሁና የተባበርኳችሁ መስሎኝ ነው እንጂ እኔም የውሻ ቤቴን መልቀቅ አልፈልግም። ወይ ጉድ። ታዲያ ምን ተሻለ? ያው እንግዲህ እኔው እንደመጣብኝ ቤቴን እለቃለኋ። ሲያቀብጠኝ ሰርግ ደግሳለሁ ብዬ ቤቱን ያስለቀቅኩት ሳላማክረው ቤት ውስጥ ሌላ ሰው ያስገባሁት እኔ አይደለሁም እንደፈረደብኝ ቤቴን እለቃለሁ ኧረ ታዲያ ምን ይደረግ እኔ እናንተ ሳሎኑ ላይ ፍራሽ አንጥፈን እንተኛለን እነሱ መውደቂያቸውን እስኪያበጁ ድረስ እኔ መኝታ ቤት ይተኛለሁ ጥሩ አልጋሽን ልትለቂለት ምን ኔ አልጋ ነው አማረብኝ ብዬ የኖር አልጋዬን አውጥቼ አልጋ በአልጋ ያላችሁትን ይቺን ብጣሽ ታጣፊ አልጋ ዘርግች እሷ ላይ አይደለም የምንተኛው። የራሱ ሀሳብ የራሱ አልጋ ላይ ቢተኛ ምን ይለዋል እንዴ? አልጋ በአልጋ ታዲያ ሁለት ሰው ታስተኛለች። መኝታ ቤቴ ውስጥ እኮ ሁለት አልጋ ነው ያለው። አላያችሁትም? አንዱ የእኔ አንዱ የገብሬ መኝታ። ደብል ቤድሩም ነዋ። ምን ነዋ አባባል ነው። ምናልባት አንድ ላይ መተኛት ይፈልጉ ይሆናል። ባልና ሚስት አይደሉም። የእርሶ የድሮ ካለ ገብቶ ቢዘረጋ ማለት ነው። የኔኔ ድሮውንማ፣ አንተ እየተኛህበት አይደለም። እኛ ቤት ያለው አልጋ የእርሶ ነው እንዴ? እና የማን ነው ብለህ ነው የምትንፈላሰስበት? እንጃ፣ ቤት የነበረ ትርፍ አልጋ መስሎ ነው። እኛ ቤት ትርፍ ሰው ነበረ፣ ትርፍ አልጋ የሚኖራል። ትርፉ ሰው አንተ ነህ። ለአንተ ተሰጥቷል። ሌላ ኬት ይመጣል። ወደ ላይ ሌለኛ ማስታጠቢያ እነሱ ሲነታረኩ ሁልጊዜ እንደዚህ ነው የሚያደርግ ያጡ በለው ውለኛል እኔ እኮ ገና ከአፉ የሚወጣውን እንስሰማ ብልጭ ነው የሚልብኝ እኔ ስናገር እርሶ ብልጭ የሚልበት ከሆነ ታዲያ እዚህ ለምን እቀመጣለሁ አፌን ቆልፌ ከመቀመጥ በሄድስ አረ እባካችሁ እባካችሁ ጠቢቡ እጥፌ እናንተን መገላገል ራሱ ሌላ ስራ ሆነብን እኮ ከስብሰባው አጀንዳ ባንወጣ ጥሩ ነው ልክ ነው የተገናኘንበትን ጨርሰን ብንለያይ። የኃይሉ ማረፊያ ጉዳይ ተፈታ አይደለም? እጥፍ የመኝታ ቤት ይተኛሉ ተባብለን ጨርሰናል። አሁን ወደ እሷ እንመለስም። ትንሽ ቆይ እስቲ፣ ስለ አቀባበሉ ጉዳይ መነጋገር ያለብን አይመስላችሁም እንዴ? ስንት ሰዓት ነው የሚመጣው? ሌሊት ስምንት ሰዓት። ሌሊት ነው እንዴ የሚመጣው? እኔ የለሁበትም። አንቺንማ በዛ ሰዓት ቦሌ። ለምን አልተቀበለችኝም ብሎ የሚቀየም የለም። ወይ ጉድ እቀበልሃለሁ ብዬ አፌን አበላሽቺ ትቀበያዋለሽ ሌሊት ታየኝ እኮ ሌሊት ከሆነማ ወንዶቹ ትሻላላችሁ እኔ ብልንን ጥዬ መሄድ አልችልም ሌሊት ስለሚርባት እኔ ነኝ እየተነሳሁ የሚበላ ነገር የማቀርበው በጊዜ አቀራረበላት ትሄዳለህ ሙት አልሄድም እ የደረሰች ጉዝ ሚስቴን ጥዬማ አልሄድም እኔ በሌለሁበት ሙትዋ ቢመጣስ ትሄዳለህ ነገ እምጣ ይመጣብኝ ገና ነኝ ምጥ ቢመጣስ፣ እሱ ምን ሊፈይድልሽ ነው? ለነገር ውስጥ እኔም ስላለው ችግር ካለ ምን ያታለሁ? እሺ በቃ ሌሎቻችን እንሄዳለና፣ እርሶማ እኮ ይሄዳሉ። ማማጥፏ ማኔ አበድኩ እንዴ? ጅብ ይመስል በሌሊት የምጓዘው እኛ ጅብ ነን? አልወጣኝም፣ አልወጣኝም። እኔ ብሄድ ምን አደርጋለሁ ማለት ነው? እዚህ ሆኜ የመስተንግዶን ጣጣ እየሰራሁ ብቆይ አይሻልም? እናንተ ሄዱ። እሱስ ቢሆን ትንሽ አያስብም ለሊት ሄድ ስሉት አይ ሰው ማስቸገር ይሆንብኛል በቀን ይሻለኛል ብሎ አይሆንም። አይ እንዴ በቀን በረራ ባይኖር ይሆናላ። ኮንትራክት ታክሲ መሰለሽ እንዴ? ለሱ ብቻ ተብሎ አውሮፕላን ይመጣል። እኔ ግን ማማጥፋው ባይቀሩ ጥሩ ነው ባይ ነኝ። አይደለም ብለኝ። አንደኛ ኃይሉን ለመቀበል ከሚሄዱ ቡድን ውስጥ አንድም ብትሆን ሴት መወከል አለባትም ሁለተኛ ከቤት አስወጥቶ ታጣፊ አልጋ ላይ ያስተኙት አንሶ እንኳን ደህና መጣ ብለው ባይቀበሉት እኮ እንደው የጠሉት ነው የሚያስመስልበት። በእውነት ኧረ፣ ያ የሰፈር ሰው ምን ይላል? ጎረቤትስ ምን ይላል? እንዴ እኔ የጠላሁት አንተን ነው። እኔ የጠላሁት የምላስህን ነው። እኔ የጠላሁት የንፊትህን ነው። እኔ ጠላህን የጠላሁት፣ እንደው ልብስህ ራሱ ታጥቦ ተሰቅሎ ሳየው ያስጠላኛል። እንዴት! ንዴት ንዴት! እኔ እኔ ጠቢቡ እንዴ እጥፉ ምነካችው አውሮፕላኑ ካረፈ ቆያሉን አይደለም እንዴ? ውስጥ ብዙ ያቆያቸዋል ማለት ነው? አዲያ እኔ እኮ ይሄ ሌሊት ስራ ምንም አልተዋጠልኝም። በምኝታቸው ሰዓት እየሰሩ የሚሰሩትን ምን ሲያውቁታል ብለህ ነው? ገና እኮ አንድ ሰዓት ነው የጠበቅነው። እንዴት? እዚህ በላይ ይጠበቃል ነው የምትለው? እንግዲህ ያኔ ማዘር ከለ እንደን ስትመታ ልንቀበላት መተን አውሮፕላኑ ምን ሆኗል ብቻ ትገባለች ከተባለበት አራት ሰዓት ቆይታ ነው እሷ ደግሞ እኩለ ሌሊት ላይ ነበር ትገባለች የተባለው። ነው ምን ማለት ነበረብኝ? ምን ነው? ጠቢቡ ግፋ፣ አትፈራ። እኛ በምን እዳችን ነው እዚህ ብርድ ላይ የምናነጋው? ይህንን አስቀድመህ ብትነግረን ደህና ተኝተን አድረን ሲነጋጋ ብንመጣ እንችልም ነው? ቆይ ቆይ ቆይ ቆይ እስኪ፣ ሻንጣ መሽከርከር ጀመረ። ከእነ ኃይሉ አውሮፕላን የወረደ ሊሆን ይችላል። እኔ እነሱ ሻንጣ በተሽከረከረ ቁጥር አይኔ ግራና ቀኝ ሲንከራተት መንጋቱ ነው። እስኪ እየወጡ ያሉት ከየት የመጡ እንደሆኑ ጠይቃቸው ጠቢቡ። ጥሩምባው ደግሞ ምንድነው? ሴትዮዋ ምን አለች? ሌላ አውሮፕላን ከሆንግ ኮንግ የገባል አርፏል ነው የምትለው? እነዚህ ደግሞ ያወረዱትን ቦታ ቦታ ሳያስይዙ ባናት ባናቱ ማራገፍ ምንድን ነው? ምን አሉ ጠቢቡ? ከየት ናቸው? አይ እነዚህ ከዱባይ የገቡ ናቸው። እንዴ ኃይሉም እኮ ከዱባይ ነው የሚመጣው። ምን ይላል ይሄ ከአሜሪካ የሚመጣ ሰው ልንቀበል መስሎኝ እዚህ የቆም ነው። ኃይሉ ከአሜሪካን ፈረንሳይ ሄዶ እዛ ሰንብቶ ከፈረንሳይ ዱባይ ሄዶ እዛም ከርሞ ነው ወደ አዲስ አበባ እየመጣ ያለው። በምን አወቅ? ትላንት ሲደውል ነገረኛ። ምን ሀሳብ አለበት እሱማ ይንሸራሸር እና እኔ የደላው ሰው ጥበቃ ነው፣ የደሃ እንቅልፌን መስዋዕት ያረግኩት። ስለዚህ ገና ከዱባይ የሚመጣውን አውሮፕላን ነዋ ምንጠብቀው። ያስቀድም አረፈ ብላችሁ ልቤን ያሳረፋችሁት እሱ ሌላ ቢሆን ነው። እንደዛ ከሆነ እኔ ወደ ቤቱ ከመጣም እንግዲህ ሀገሩ መንገዱም አይጠፋው ቤቱንም አይስተውም። ራሱ ሰታት ብሎ ይመጣ። ቆይ አብረን እንሄዳለን። እስኪ ትንሽ እንታገስ። ከዱባይ የመጡት እየወጡ ነው። አብሮን የመጣው ባለሚኒ ባስ ደግሞ ጨቅጭቆ ሊገለኝ ነው። ስምንት ሰዓት ይገባሉ ስላልኩት እየደወለ ሰዓት ከጨመረ ብር ጨምራለሁ ይለኛል። ሊገለኝ እኮ ነው። ለአልጋ በአልጋ ፕሮጀክት አነስ ያለ አውቶቡስ ብዙ ብን እምቢ ብላችሁ ነው ይበላችሁ። ይሄን ያህል የሚከፈልበት ከሆነ የራሳችን ቢኖረን እኮ እኛ በማንጠቀምበት ጊዜ እያኮናተረ ደህና ገቢ ልናገኝበት እንችል ነበር። የለም የለም፣ እንደ ቀልዳት ይሁት፣ ይሄ ጥሩ ሀሳብ ነው። ሁል ጊዜም አዳዲስ ሀሳብ የማመጣው እኔ ነኝ። ስራ አስኪያጅ ተብሎ የተቀመጡትማ ትንሹንም ትልቁንም በወረቀት ጽፋችሁ አምጡ እያሉ ስራ ማብዛት ነው የሚችሉት ወረቀት ቢከመር ገንዘብ ይሁን ይመስል። አሁን ስራ አስኪያጁ እየመጣ ነው፣ ለሱ አስረክቤ ይገላገላችሁና እኔም እፎ ይላሉ። ሁልሽም ለአንድ ቀንም ቢሆን ስራ አስኪያጅ ሆነች ብትሞክሪያት ደስ ይለኝ ነበር። ከበሮ በሰው እጅ ሲያዩት ያምር፣ ሲይዙት ያደናግር። መኪናውን ግን ኃይሉ ይዞ ቢመጣ አሪፍ ነበር። ምንም አያዝ፣ እሱ መምጣቱ ራሱ ትልቅ ነገር ነው። ናው መድኃኒቴና አምጣና መቼም መቆራረጫችን መድኃኒት አምጣ ብለሽው ነበር። ታዲያስ ካረሳ ሲሄድ ፍቱን የሆነ የቁርጥ ማት መድኃኒት እሷ ያለበት ሀገር አለ የሚሉ ሰምቼ ሳት ይዝ እንዳትመጣ ብየው ነበር። ያቻስ ካለ ልጇ በላከላት መድኃኒት ነው። እንዲህ ሰው ሆናለት ነው ብለን ደግሞ አደወለች። ምን ሆናለች እቺ ደግሞ? አርፈሽተኝ ይበላል። እሷ መጧ መጡ እያለች በጠየቀች ቁጥር እኔ እዚህ መቆም እያናደገ ነበር። ሀሎ ብለን፣ እስካሁን አልመጡ፣ አልመጡ ምነው ቆዩ። አንቺ እስካሁን ለምን አልተኛሽም? ራበኝ። መሶብ ውስጥ እኮ እንጀራ አስቀምጬልሻለሁ። ዳቦ ነበር መብላት የፈለኩት። ዳቦ በሰዓት ከየት ይመጣል? ብለን፣ ትንሽ ቆይቼ ልደውልልሽ። በቃ ካልሆነ እኔ ወደ ቤት እመለሳለሁ። ምን ልሁን ነው የምትለው? ራበኝ። ቤት ያለውን ምግብ ደግሞ አልፈለኩትም። ዳቦ። ወይ ጉድ ይሄ የሌሊት ስራና የሌሊት ምግብ ሰውን እንዴት አበላሽቶታል። ምረት ምረት፣ አየኋት። አዎ እኔም አየኋት። ያው ኃይሉ ማብሯት አለ መጥቶ፣ ተገላግለህ። እሺ አይኔ ነው። ምረት ያኮረፈች ትመስላለች። አበባ፣ አበባ፣ አበባ፣ አበባ ማጋር ነው ማጋር ነው አበባ። እኔ ጋር ነው እንዴ? ለምን ማታ ጠፋሽ እንጂ? እንዴ ለምን የገዛሁትን ያደለሁ ቢሆንም። አበባ ሴት ስትዞር ነው የሚያምረው። ማን እኔ? ምን በወጣኝ እያልኩት ፈንድቶ ያለቀለት። አበባ ገዝቶ የመጣው ራሱ ራሱ ይሸከማል። ደረሰኝ ግን አሰርቷል። በኋላ ያለ ደረሰ አንድም ገንዘብ አላወራም። እንዴ ይወቁ። እንዴት የአበባውን ወጪ የሚሸፍነው አልጋ በአልጋ ፕሮጀክት ነው ማለት ነው? እና ኔ እኔ ለግለሰቦች መልካም ግንኙነት ሲባል የተገዛነ አበባ ከስራው ጋር ምን ያገናኘዋል? ባህሉ ደግሞ ደረሰኝ እስከተገኘለት ድረስ አልጋ በአልጋ ፕሮጀክት አበባ ቢገዛ ምን አለበት? በዛ ላይ አበባው የተገዛው ለሰራተኞች መልካም ግንኙነት ሲባል እድ የማጣላሁ ሆኖ የሚያጣላቸው አበባውን የገዛሁት ከራሴ ኪስ ነው። አሁን ወሬያችሁን ተዉና፣ ፈገግ በሉ እና ሂዱ። ወደኛ እየቀረቡ አላዩንም መሰለኝ። እጄ ላውለብልብላችሁ። እዚህ ጋር አረሞ ቀርጋችሁ በፈገግታ ተቀበሏቸው። ምነው ሁላችሁም ለሞጫችሁን ጣላችሁ? ኧረ እባክሽ ድምፅሽን ቀንሽ ይሰሙናል። ይስሙ፣ ይሄ ነውር ነው። እነዚህ ሰዎች ምን አደረጉን ነው የምትዩ? ይሄው ቅር እንዳይለም ብለው መኝታ ቤታቸውን ለቀቁልን ከዚህ በላይ ምን ያደርጉ እንዴ? ይሄ ነው መኝታ ቤት ይሄ ነው አልጋ። እንዲህ ነው ሰው መቀበል። እቃችንን አንድ ክፍል አስገብተው ቆልፈው ለምን እዚህ በርጩማ የመሰል አልጋ ላይ ያስተኙናል? ምህረት፣ ይሄ በርጩማ ብለሽ ናቅሽው፣ አልጋ የእኔ ፈጠራ ስራ ነው። ይሄ በርጩማ ተሸጦ በተገኘው ብር ነው አሜሪካስ ትዝናኛ ያከረምሽ። ታውራን እንዲህ አይሉ። ኪራይ ከፍለን የምንኖርበትን ቤት እኮ ነው አንስተው ለልጃቸው የሰጡት? ምን ያመጣሉ፣ ቤቴ ነው ብለው አይደል? አቤት ሰው ቤታቸው ነውና፣ እኛ እኮ የቤት ኪራይ ከክፍል ናቸው። እንኳን ሶስት ወር አለፈ። ቤቱን የሰሩት አከራይቼ የጠቀምበታለሁ ብለው ነው። ከዚህ በላይ ምን ያህል ይታገሱ? እንዲህ አመት ቢታገሱስ ምን ይሆናሉ? እንዴት ሶስት ወር መታገስ ያቅታቸዋል? አንተስ የአልጋ ባልጋን ስራና ገበያ አምናቸው ጥለህላቸው አለ ያ ሌላ፣ ይሄ ሌላ። ምንድን ነው ልዩነቱ? እስኪ ንገረኝ ምህረት። ሶስት ወር ሙሉ ስልክ እንኳን ሳንደውል መቆየታችንን አትርሽ። ለአንድ ወር ብቻ ብለን የሄድነው ሰዎች መመለስ እንዳለብንና እንደሌለብን ተስማምተን መወሰን አቅቶን ስራ ጥለን በመሄዳችን ጭምር አፍረን ድምፃችን በማጥፋታችን ግራ መጋባታቸውን አትርሽ። የት አግኝቼ ላማክር ሲሉም ሰምተሻቸዋል። እንደውም አማጥፎር በጣም ጥሩ ሰው ናቸው። መኝታ ቤታቸውን እኮ ነው የለቀቁልን። ሌላ ሰው ቢሆን የራሱ ጉዳይ ብሎ ይሄኔ ሆቴል አድረን ነበር። እንዴት እንደምታስብ ሊገባኝ አልቻለም። ምን ያልፈሰፍሰሃል አንተ። ምን አድርግ ነው ምትይ? ክራይ ከምትከፍልበት ቤት ያለ ማስጠንቀቂያሽ አሽቀንጥረው እኮ ነው የጣሉ። አላሽ፣ አላሽቀነጥሩኝም እንኳን። እኔን፣ እንደመጣሽ ልጄን ማግኘት እፈልጋለሁ ስትይ ልጅሽን ይዘው የመጡትን እህቶችን ጨምሮ ቤታቸው አሳድረዋል። ሙሉ ቤታቸውን እኮ ነው የለቀቁልን። ልምራት እንዴ እንዴት ይህ አይታይሽም? እኮ አዝነውልኝ። እሺ እሺ፣ አሁን እንረፍ፣ ደክሞኛል። የት ነው የምታርፈው? ምን ላይስ ነው የምታርፈው? ምህረት፣ እባክሽ። አባቴ ቤት መግባት ትችል ነበር። አንተ ነህ ቦሌ ድረስ መጥተው ስለተቀበሉ ይሉን ታይዞህ እዚህ ቤት ካልገባህ ብለህ ድርቅ ያልከው። ምንም ቢሆን ትልልቅ ሰዎች ናቸው፣ አክብረውን ሲመጡ ልናክብራቸው ይገባል። እሺ። ምን ላይ ነው በእናትሽ ምህረት። አንዱ አልጋ ላይ ቤቢ ተኝታለች። እኔ እናንተ ምን ላይ ነው የምንተኛው? የቀረው አልጋ ላይ አንቺ ተኝ፣ እኔ ባልተኛም ችግር የለም። ምንድን ነው ይሄ ደግሞ? አበባ መሆኑ ነው ምህረት። ዝም በይ ዝም አለለ ከቤቴ ውጥቼ በጥገኝነት እየኖርኩ ዝም በይ አትበላይ። ካሁን በኋላ አንድ ነገር ብትናገሪ የሆነ ሰበብ ፈልጌ ሄጄ ሶፋ ላይ ተኛ። አትጩ! እነሱን መቆጣት ሲያቅት እኔ ላይ ንዴትን አታብርድ ተይኝ። በቃ ዝም በይኝ። ተይኝ አትጩሁብኝ። መፍትሄ መፍትሄ፣ ምን ተሻለ? መቼም በደረቅ ሌሊት ውጭ ብርድ ላይ ቆመን አናድርም። እረ ቶሎ መፍትሄ እንፈልግ። እኔ ከዚህ በላይ ምን ላድርጋቸው? ለእነሱ አልጋዬን የለቀኩት አንሶ ጭራሽ እንግዳ ይዘውብኝ መጡ ምን ላይ ላስተኛቸው እነሱ እኮ ቤት አለን ብለው ነው የምህረትን እህቶች እኛ ቤት ካላደራቸው ብለው ይዘው የመጡት ሳሎን መሬት ላይ ዘረጋሁት ፍራሽ እንግዲህ የራሳቸው ነው የምህረት እህቶች ይተኙበታል አሁን እኔና ገብሬ ነን መውደቂያ ያጣነው ሌላ ትርፍ ፍራሽ የለም ይሄ ልጅ ምን ብናደርገው ይሻለኛል ትርፍ ትርፍ አትበል እዚህ ቤት ትርፍ የሆነውን ሁሉ ለአንተ ፈጥቻ ያለው አልኩ ዛሬ ስንሟገት ሳንተኛ ልናድር ነው እንዴ? እጥፌ፣ ለምን ከብሌን ጋር አንድ ላይ አታድሩ? አንተስ፣ ጋሽ ገብሬ ደግሞ ከልጃቸው ከባህሩ ጋር ይተኛ። እኔስ እንዴ? እናንተ እናትና ልጅ አባትና ልጅ ሆናችሁ ተኛችሁ፣ እኔ ቆሜ ሄደደር እንዲህስ ቢሆን ው እጥፌና ብሌን አንድ ላይ፣ ጠቢቡና ባህሩ ደግሞ ባህሩ ቤት። እርሶስ? እኔ ሶፋው ላይ ልተኛ አይሆንም! አንተ ሶፋ ላይ ተኝተ የምህረት እህቶች ስር ፍራሽ ተነጥፎላቸው አይጥና ድመት ይመስል ተፋጣችሁ ታድሩ? እንዴት? ምን ያፋጥጠናል? ነውር አይደለም እንዴ በነጻነት ማደር አይችሉማ? ምን ሆነሃል ገብሬ? ገና ለገና መተኛ የለም ተብሎ ከማያውቁት ወንድ ጋር አንድ ቤት እደሩ ተብሎ እንቅልፋቸው ይደሩ። መፍትሄ ያፈላልኩ መስሎኝ ነው እንጂ እኔም ከማላቁ ሰው ጋር በአንድ ጣራ ስር ማደር አይሆንልኝም። እየተሳውቃችሁ ታዲያ ምን አናደደ አልተናደድኩም። ለምን እናደዳለሁ? በቃ ጋሽ ገብሬ አይናደዱ፣ አይናደዱ፣ አይናደዱ ወይ። ሁላችንም ቁጭ ብለን እናድራለን እንጂ አንዳችን ተኝተን ሌሎቻችን ጎናችንን የምናሳርፍበት አናጣም። እሺ የተሻለ ሀሳብ አለሽ እማማ? አዎ ጠቢቡና ብሌን አንድ ላይ፣ ያው እንደውሌኸው ባህሩና ገብሬ አንድ ላይ። አንቺስ? እኔ ሶፋው ላይ ተኛለሁ። መኝታ ቤቴን ሰጠው፣ ደግሞ ቤቴንም ሰጥቼ ባዶ ይልቀር ሶፋው ላይ ተኝቼ እንኳን አለሁ ልበል እንጂ። እግዚአብሔር ይስጥልኝ ማማጤ። ጋሽ ገብሬማ ከሚስት ያፋተው ነበር። አሁን ሁላችንም ቦታ ቦታችን ይዘናል። ደህና ደሩ። እንግዲህ ነጋ እኮ ምን ቀረሁ። በሉ ቻው። ነገ ከአምስት ሰዓት በፊት ማንም ሰው እንዳይቀሰቅሰኝ። ቆይ ቆይ ቆይ ኃይሉ መጣ። ምን ፈልጉ ይሆን? ምን ፈለግ ካይሉ እስካሁን አልተኛችሁም እንዴ አልተኛንም አለን አለን አለን አለን ገና ገና ገና እኖራለን ገና አንዱ አልጋ ለእኔና ለምህረት አልበቃንም እንዴት አልጋው እኮ ሁለት ነው አው አንዱን ቤቢሹ ተኛችበት እና እና እኔ ሶፋው ላይ በተኛ ብዬ ሰብኩ። ሶፋ ላይ ይ ምድረግል ፈጽሁላ። ምነው ችግር አለ? አረ ችግር የለም። ሶፋው ላይ መተኛት ነው የፈለግከው? አዎ። ሶፋው ላይ መተኛት ከፈለግክማ ተኛ። አረ ተኛ። እሺ፣ ደህና ደሩ፣ ደህና ደሩ። ኧረ እንደው ጥርሳችሁ ይርገፍ ያርግፍልኝ። በሕይወቴ ለመጀመሪያ ጊዜ እጥፌ ላይ ይሉ ይታየው ምን ላድርግ፣ ከመንገድ ነው የገባው ብዬ ነው እንጂ እኔ እጥፍ ወርቅ ቤቴን እንዲህ በቀላሉ ለቅቄ መወጣል ነበርኩ። የመኝታ አሰላለፋችን እንግዲህ መቀየሩ ነው! አሀ እኔ ያልኩት አሰላለፍ ሊሰራ ነው! የቱ ብሌንና እናቷ ሴቶቹ በአንድ ላይ እኔም ልጅ የባህሩ ቤት አድራለሁ። የቀረው ሰው እኔ ነኝ። አሁን ያለው ነፃ የመኝታ ቦታ ደግሞ የውሻ ቤቱ ነው። ምን ቦታ እና ውሻ ቤት ታድራለህ? ታዲያ ይታሳደረኝ እንዴ? እሱም እኮ ወላጆች አሉት። እናት አባቱ ቤት ሄዶ ያድራለሁ በዚህ ገሪት ቤት ሄጀራስ ደንግታችሁ በቃ በቃ በቃ። ይሄ እንደውም ጥሩ ሀሳብ መሰለኝ። ሰው እንኳን የወለደውን ያልተወለደውን የመሸበት እንግዳ የሚያሳድራል። ይወለዳይ ጥሩ ሳይነጋብብት የለኝም ሻሉ ጠቢቡ በእናት ይድንተኛል። ወዴት ወዴት? እንዴ የማይሆነውን ከኖሩ ጎረቤቶች ታጣሉኝ። ደግሞ ባትወልደው ነው በሌሊት አውጥታ የጣለች ይበሉኝ። ጠቢቡ እቤቱ ከሚስቱ ጋር ይተኛል። የዚህ ሁሉ ጦስ ሰበብን አይደለሁም። እቤት ብገባ መቼም ሰዎቹን ማሳቀቅ እነ ብሌም ቤት ነጠላዬንም ቢሆን አልጥፌ መሬት ይተኛል። ይሆንም ይነጋል። ወይኔ እንዲሁ የመኝታ እቅድ ስናወጣ ሳንተኛ ነገር